እነ ሊላሂ ቲስዓተን ወቲስዑነ ኢስማ ብለዋል። አላህ ዘጠና ዘጠኝ መለኮታዊ ስሞች አሉት ብለዋል። አልገደቡትም፣ ግን ዘጠና ዘጠኝ ስሞች አሉት ብለዋል ብቻ የሚለውን ቃል ሳይጠቀሙ ማለት ነው። መን አሕሳሃ እነዚህን ስሞች በቃሉ የሐፈዘ ትርጉማቸውንም በአግባቡ ያወቀ፣ በተጨማሪም በስሞቹ መሰረት የሰራ ሰው ደኸለ እልጀና ጀነትን ቀጥታ ገባ ብለዋል። የአላህን መለኮታዊ ስም መሐፈዝ፣ ስሞቹን በአግባቡ ትርጓሚያቸውን መረዳት፣ አቅም በቻለ መጠን ደግሞ በህይወታችን ላይ ተግብሮ መገኘት ለዘላለም ህይወት ለጀነት የሚዳርግ ነው ማለት ነው። አራህማን የሚለውን መለኮታዊ ስም በአግባቡ የተረዳ ሙስሊም መቼ ነው ከአላህ ተስፋ የሚቆርጠው? በዱንያም ሆነ በአኸራ ከጌታው ረህመት ተስፋ አይቆርጥም። ስለ ጌታው መለኮታዊ ስም ሲማር አራህማንነቱን ተምሮ አላህ እኔ የማመልከው አምላክ አራህማን ይባላል ካለ።

እኔን ሊያመልኩኝ እንጂ ለሌላ አላማ አልፈጠርኳቸውም ይላል። በዚህ ምድር ላይ የተፈጠርንበት የመገኘታችን ትልቁ አላማ ፈጣሪ አምላካችን አላህ እርሱ ብቻ አምላክ መሆኑን አምነን እርሱን በብቸኝነት እንድናመልከው እንድንገዛው ነው፣ ለሌላ አላማ አይደለም። ትልቁ ሰው የተፈጠረው ለዒባዳ ነው ማለት ነው። አላህን ለማምለክ ደግሞ ግዴታ መመሪያ ያስፈልገናል። በደመ ነፍስ በፍላጎታችን በፈቃዳችን እንደመሰለን አላህን መገዛት የለብንምና አላህን ስናመልከው እሱ ራሱ በፈለገው መንገድ ስለሆነ ምን አይነት አምልኮ ከኛ እንደሚፈልግ ምን አይነት አምልኮ ደግሞ እንደሚጠላ ለማብራራት ከኛው ከሰዎች መካከል ሰዎችን መረጠ። የመረጣቸውን ሰዎች ነቢያትና ሩሶሎች አደረጋቸው። እነዚህን ነቢያትና ሩሶሎች ከሰዎች መካከል መርጦ ወደኛ ላካቸው ማለት ነው።

እነዚህን ሩሱሎች ሲልካቸው ደግሞ በባዶ አይደለም የሚልካቸው። ከመለኮታዊ መጽሐፍትና ከሙዕጂዛ ከተአምራት ጋራ ነው ሚልካቸው። ሱረቱ ልሐዲድ 57ተኛው ሱራ አንቀጽ 25 ላይ እንደነገረን፣ ለቀድ አርሰልና ሩሱለና ቢልበይናት፣ መልክተኞቻችንም በግልጽ ማስረጃዎች በተአምራት ወደ ህዝቦቻቸው ልከናቸዋል። ወአንዘልና ማዐሁም ልኪታበ ወልሚዛን ከነዚህ መልእክተኞች ጋር መጽሐፍንና ህግን ሸርዕን አውርደናል ነው የሚለው። በእነዚህ መጽሐፍቶቹ አማካኝነት ባወረደው ህግ አማካኝነት እርሱን እንዴት አድርገን ማምለክ እንደሚገባን ከሀሰት አምልኮ እንዴት መራቅ እንዳለብን አስተምሮናል ማለት ነው። አላህ ካወረዳቸው መለኮታዊ መጽሐፍት መካከል የመጨረሻው መለኮታዊ መጽሐፍ ደግሞ ምንድን ነው?

ይህ ቁርአን ነው። እንግዲህ አሁን እንዴት እንደተፈጠረን እንዴት አድርገን አላህን ማምለክ እንደሚገባን የሚያስተምረን ወደ ዛሬው ርዕስ ስንገባ ቅዱስ ቁርአን ከሚያስተምራቸው ትምህርቶች መካከል አንዱና ግንባር ቀደሙ ከእውቀት ሁሉ በላጩ የትኛው እንደሆነ ሲናገር፣ በሱረቱ ሙሐመድ ምዕራፍ 47 ቁጥር 19 ላይ የሚናገረው ነገር አለ።

ለኃጢአትህም ለስህተትህም ጌታህን ይቅርታ ጠይቅ፣ ምህረትን ለምን፣ የሚምራ አምላክ ነውና ያለህ ይለናል። ይህንን እንድናደርግ ተፈጥረናል። አላህን ማወቅ ይጠበቅብናል። ሸረፉል ዒልሚ ቢሸረፊል ማዕሉም፣ የእውቀት ክብሩና ደረጃው የሚለካው በሚታወቀው ልክ ነው። አላህ ከሁሉ በላይ ክብር ያለው አምላክ ከሆነ ስለዚህም፣ ስለ አላህ ማወቅ ከእውቀት ሁሉ ምንድን ነው በላጭ ነው ማለት ነው። ሳይንቲስቶች ወይም ፕሮፌሰሮች የከርሰ ምድር ጥናት ባለሙያዎች፣ የታሪክ ባለሙያዎች የቱንም ያህል እውቀት ቢኖራቸው አንድ ሙስሊም የአላህን አንድ መለኮታዊ ስም ከሚያውቀው ጋር ሊስተካከል አይችልም። የአላህን አንድ መለኮታዊ ስም ያወቀ ሙስሊም ከማንም የተሻለ ዒልም አለው ማለት ነው። ምክንያቱም በዚህ መለኮታዊ ስም ሰበብ ምድራዊ ህይወቱንም የመጨረሻው ዓለሙንም ማስተካከል ይችላልና ማለት ነው። አርራህማን የሚለውን መለኮታዊ ስም በአግባቡ የተረዳ ሙስሊም መቼ ነው ከአላህ ተስፋ የሚቆርጠው? በዱንያም ሆነ በአኺራ ከጌታው ራህመት ተስፋ አይቆርጥም። ስለ ጌታው መለኮታዊ ስም ሲማር አርራህማንነቱን ተምሮ አላ እኔ የማመልከው አምላክ አርራህማን ይባላል ካለ፣ አርራህማን ማለት ደግሞ እጅግ በጣም ሩህሩህና አዛኝ ከሆነ ኃጢአት ላይ የወደቀ ጊዜ እንኳን አሁንም ተስፋ አይቆርጥም ሲሳዩ ቢጠብበት ራህመቱ የሰፋ ጌታ እንዳለው ያውቃል። በአኺራም ጀነትን የሚለግሰው የራህመት አምላክ መሆኑን ይረዳል። ነገር ግን በጠፈር ላይ ተመራማሪ ሆኖ የከዋክብቶችን ብዛት ወይንም ደግሞ የፕላኔቶችን ብዛት ስንት እንደሆኑ የቱንም ያህል ቢያውቅ ቢመራመር ከእድሜው አንድ የሚጨምረው ነገር የለም፣ ወይ ለአኺራ የሚጠቅመው ነገር የለም። ምድራዊ እውቀት ጥቅም የለውም ማለት ሳይሆን አላህን ከማወቅ ጋር ሊስተካከል አይችልም አላህን እንደ ማወቅ የመሰለ ምንም እውቀት የለም ማለት ነው መሀይምነት አላህን አለማወቅ ነው ነው ትልቁ ነገር ተግባባን በዚህ መግቢያ እንግዲህ አሁን ከተስማማን ወደ ዛሬው ርዕስ እንመጣለን ከጌታ አላህ አንዳንድ ስሞች ና ባህሪያቶች እያነሳን የአላህ አላህ ቃል ምን እንደሚያስተምር በዛው ተቃራኒ ደግሞ ክርስቲያን ወገኖቻችንን በጉዳዩ ላይ ጥያቄ እናነሳላቸዋለን ሁሌም ትምህርት በሚሰጥበት ሰዓት ቁርአንና ሀዲስ እየተጠቀሰ ለምን በዛ አትብቃቁም? ለምን ወደኛ መጽሐፍ ትገባላችሁ? ለምን ራሳችሁን አትችሉም? ይሉናል ክርስቲያን ወገኖቻችን። አጠቃላይ ሃይማኖታዊ ትምህርቶችና ሰበካዎች በዛ መልክ ቢሆኑማ መልካም ነበር። እናንተም ወደ እኛ ሳትመጡ የእኛን እምነት ሳትነኩ ያመናችሁበትን መጽሐፍ ቅዱስ ብትሰብኩ፣ እኛም ቅዱስ ቁርአናችንና ሀዲሳችን ከማንም በላይ በቂ የሆነ ትምህርት ስለያዙ ያን ብቻ በማስተማር እንሰብካችሁ ነበር። ነገር ግን የራሳችሁ መጽሐፍ አልበቃ ብሏችሁ በሰው እምነት ውስጥ እየገባችሁ እየፈተፈታችሁ ነው። የማታውቁትን ቁርአንና ሀዲስ እንዲህ ብሏል እያላችሁ ሰውን ለማሳሳት ጥረት እያደረጋችሁ ከሆነ ለምን የእኛን መጽሐፍ ቅዱስ መጥቀስን ትቃወማላችሁ ነው። እማንከተለውን መጽሐፍ ቅዱስ መጥቀሳችንን እንደ ነውር ካዩት እነሱ እስልምናንስ ከቁርአን ወይ ከሀዲስ ማጣቀሳቸውን እንዴት እንደ መብት ይመለከቱታል ስለዚህ ይሄ ችግር ያለበት ነው ብለው እንዲረዱት አይደለም የሚፈለገው አላማው እንዲገባቸው ነው እንድንግባባ ወደ አንድ እውነት እንድንመጣ ነው እንጂ ቁርአን ወይም ሐዲስ ራሳቸውን የቻሉ ለማንኛውም ጥያቄ ምላሽን የሚሰጡ መጽሀፍት ናቸው ነው። እና ዛሬ ሰዓቱ ከፈቀደ አላህን ፍቃዱ ከሆነ ኢንሻአላህ አንድ፣ ሁለት ወይም ሶስት የጌታ አላህን ባህሪያት እናነሳና በጉዳዩ ላይ ቅዱስ ቁርአን ምን እንደሚያስተምረን ተመልክተን ስለ ጌታችን ወደ እነሱ መጽሐፍ ደግሞ ገብተን ጥያቄያችንን እናነሳለን። ኢየሱስ ጌታ ነው እመን ትድናለህ እያላችሁ እየሰበካችሁ አይደለን። እኛ ኮ ጌታ አለን የምናመልከው ያድነናል የምንለው እሱም የኢየሱስ ጌታና አምላክ የሆነው አላህ ነው። የኢየሱስን ፈጣሪ አምላካችን ብለን ይዘን እያለ እናንተ ኢየሱስን እመኑ ብላችሁ ስትሰብኩን ምንም ካልተሰማችሁ፣ እኛ ወደ አላህ መንገድ ስንጠራችሁ ደግሞ ምንም ቅር ሊላችሁ አይገባም። እኛም ምንም አይሰማንም ነው ይሄም በማድረጋችን ነገሩ በዚህ መልክ መታየት አለበት እና ቁርአን ስለ አላህ ማንነት፣ እንግዲህ አላህን ወቁ ካለ እናይቀር ስለ አላህ ያስተምራልና ምን ይናገራል? እስቲ ከአላህ ባህሪያቶች ከሚለው ውስጥ አንድ ሶስቱን እናንሳ። ከነዚህ መካከል አንደኛው ከጌታ አላህ መለኮታዊ ስሞች ውስጥ አልዓሊም የሚለውን ነው የምንመለከተው። አላህ ከ99 በላይ መለኮታዊ ስሞች አሉት። በአንድ ትምህርት ላይ ረሱላችን ሰለላሁ ዐለይሂ ወሰለም ኢነ ሊላሂ ቲስዓተን ወቲስዑነ ኢስማ ብለዋል። አላህ ዘጠና ዘጠኝ መለኮታዊ ስሞች አሉት ብለዋል አልገደቡትም ግን ዘጠና ዘጠኝ ስሞች አሉት ብለዋል፣ ብቻ የሚለውን ቃል ሳይጠቀሙ ማለት ነው። መን አህሳሃ እነዚህን ስሞች በቃሉ የሐፈዘ ትርጉማቸውንም በአግባቡ ያወቀ፣ በተጨማሪም በስሞቹ መሰረት የሰራ ሰው ደኸለ እልጀና ጀነትን ቀጥታ ገባ ብለዋል። የአላህን መለኮታዊ ስም መሐፈዝ ስሞቹን በአግባቡ ትርጓሚያቸውን መረዳት አቅም በቻለ መጠን ደግሞ በህይወታችን ላይ ተግብሮ መገኘት ለዘላለም ህይወት ለጀነት የሚዳርግ ነው ማለት ነው። ስለዚህም ከነዚህ መለኮታዊ ስሞች አንድ ሶስቱን እናያለን ዛሬ። አንደኛው አልዓሊም የሚለው ነው። አልዓሊም ማለት ሁሉን አዋቂ ማለት ነው። ፈጣሪ አምላካችን አላህ በባህሪው አዋቂ የሆነ ጌታ ነው። ከርሱ ሊሰወር የሚችል ምንም ነገር የለም። ስለዚህም ስለ አላህ አዋቂነት ቁርአን ምን ያስተምራል የሚለውን እንመለከታለን ማለት ነው። ቅዱስ ቁርአን በሱረቱ ላንዓም ማዕራፍ 6 ቁጥር 59 ላይ የሚናገረው አለ። ሱረቱ ላንዓም ማዕራፍ 6 ቁጥር 59 ላይ ወዒንደሁ መፋቲሁል ገይብ፣ የሩቅ ነገር መክፈቻ ቁልፎች በጠቅላላ እርሱ ዘንድ ብቻ ናቸው ይላል። ማንም ከፍቶ ሊያያቸው ሊያውቃቸው የሚችል የለም ማለት ነው። لا يعلمها الا هو ከሱ በስተቀርም የሚያውቃቸው የለም

በዛፎች መሃል ያለ ቅርንጫፍ ደርቆም ይሁን ጠውልጎ መሬት አይረግፍም አላህ ቢያውቀው እንጂ። አንተ በጃኬትህ የጣልከው ቢሆን ማለት ነው። በደንና በጫካ ውስጥ ማንኛውም የዛፍ ቅጠል መሬት አይረግፍም፣ መጀመሪያ ግዴታ አላህ ያወቀው መሆን አለበት ነው። በዛፎች መካከል ያለ ኮሽታ፣ የቅጠሎች መርገፍ ከኔ እውቀት ውጭ ሊሆን አይችልም። ይሄ የሱን ሁሉን አዋቂነት ነው የሚናገረው

አስቀድሞ ወስኖታል ጽፎ ጨርሶታል አለም ላይ ያለ ክንዋኔ በጠቅላላ ኦልሬዲ ምን ሆኗል ተወስኖ ተጠናቆ አልቋል መቼ ሰማይ ምድር ከመፈጠሩ ከ 50 ሺህ ዓመት በፊት 50 ሺህ ሚለው የገባው ለጌታችን እውቀት ሳይሆን ለውሀል መህፉዝ ላይ ለተጻፈው ነው የአላህ እውቀትማ በአመት አይለካም እሱ ለራሱ መጀመሪያ እንደሌለው ለእውቀቱ መነሻ የለው ከ 50 ሺህ ዓመት በፊት ግን ለውሃል መህፉዝ ላይ ሰፍሯል ሁሉ ነገር ተጠናቋል። ዛሬ በዚህ ዓለም ላይ የምናየው ማንኛውም ነገር ድሮ እዛ ተጽፎ ተጠናቆ የነበረው ነው። አዲስ ነገር ወደዚህ ዓለም አልገባም ማለት ነው፣ ከጌታ አላህ እውቀት ውጪ የሆነ አንድም ነገር። ቁርአን በዚህ መልኩ ያስተምረናል። ግልጽ ነው። ገብቷችኋል? ሱረቱ ዩኑስ ቁጥር 61፣ በመዕራፍ 10 ሱረቱ ዩኑስ ቁጥር 61 ላይ ወማ ተኩኑ ፊ ሻዕኒን

ከስራ ምንም አይነት ስራ ልትሰሩ አትችሉም ከቁርአንም አንድ ክፍል በፍጹም አታነቡም አለ ኢላ ኢዛ ኩና አለይኩም ሹሁዳ እኛ ይላል በመለኮታዊ ክብሩ አንድ የሆነው አላህ ታላቅነቱን በሚገልጽ መልኩ እኛ በዚህ ድርጊታችሁ ላይ ተመልካች ብንሆን እንጂ አለ ብንቆጣጠራችሁ ተጣጆች ብንሆን እንጂ ከእኔ እይታ ከእኔ ቁጥጥር ከእኔ እውቀት ውጭ በሆነ መልኩ ምንም አይነት ስራ ውስጥ ልትገኙ አትችሉም። ኢዝ ቱፊዱነ ፊህ ስራ ውስጥ ገብታችሁ ትሰምጡበትና ስራውን ትጀምሩት ዘንዳ የኔ ዕውቀት የኔ ቁጥጥር የኔ እይታ ቢታከልበት እንጂ እኔ ሳላስበው ሳላውቀው፣ ሳልመለከተው ምንም አይነት ህልውና ውስጥ ምንም አይነት ድርጊት ውስጥ አትገቡም ነው። ኦልሬዲ ሁለመናችሁ በእኔ ምን ውስጥ አለ ያለ ነው በእኔ እውቀት ውስጥ አንደር ኮንትሮል ናችሁ እያለ ነው። ጌታችን ነው አላህ። ስለዚህም አለ፣ ቀጠለና ሲያብራራው ወማ ያዕዙቡ عن ربك من مثقال <سؤال> ذره في الأرض ولا في السماء ከጌታ እውቀት እኮ አለ በሰማይም ሆነ በምድር مثقال ዘራ የብናኝ ክብደት ያክል አተም እንኳ ቢሆን ሊርቅ አይችልም ማለት። አተሙ ራሱ በኔ ቁጥጥር ስር ነው ያለው። ከኔ እውቀት መራቅ አይችልም። ወላ አስገረ ወላ አክበር ወላ አስገረ ሚን ዛሊከ ወላ አክበር ከዚህ ያነሰ ሌላ ትንሽም ነገር የለም የተለቀም የለም። ኢላ ፊ <applause> ኪታቢን ሙቢን አሁንም ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ የተዘገበ ቢሆን እንጂ ሁሉ መናችን በአላህ እውቀት ውስጥ ነው ያለው ማለት። ዊትር እናድርገውና፣ ሶስተኛ አንድ ጥቅስ ልስታችሁ ሱረቱል ሙልክ ከቁጥር 13 እስከ 14 በማዕራፍ 67 ሱረቱል ሙልክ ቁጥር 13 እስከ 14 አንድ የቁርአን አየት አለ። ከዛ በፊት ሱረቱል ከውሰር ነበር የወረደው። ሱረቱል ከውሰር በምን ሰበብ ነው የወረደው? ረሱላችን ሰለላሁ ዐለይሂ ወሰለም አንድ ወንድ ልጅ በሚሞትባቸው ጊዜ በልጃቸው ሞት ምክንያት ሙሽሪኮቹ ደስተኛ ሆነዋል። እንደውም ከዚህ በኋላ ዘራቸው ተቆርጧል፣ ካሁን በኋላ እሳቸውም ይሞታሉ፣ አብረው ይቀበራሉ በማለት ሲያላግጡ ጌታችን ምን አለ? ኢና አዕጠይናከል ከውሰር፣ ላንተ ከውሰርን ሰጠነ፣ በጀነት ውስጥ ያለውን መጠጥ ወይንም ሚነል ከውሰር፣ እጅግ በጣም ብዙ ንዕማዎችን ሰጠነ። ስለዚህም ፈሰሊ ለረብካ ወንሐር፣ ለጌታህ ብቻ ስገድ፣ ስታርድም በስሙም እረድ። ኢነ ሻኒአከ ሁወል አብተር ዘሮ የተቆረጠ ማለት አንተን የሚጠላህ ብቻ ነው አለ። ከመልካም ነገርም ሆነ ወይም ከልጅ ዝርያ ጠይህ ዘሩ የተቆረጠ ነው፣ አንተ ግን አይደለህም አላቸው። ሙሽሪኩ ደነገጠ። ወሬያችንን ለነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው ለሙሐመድ ማን ነገረው አለ። ስናወራ ስንጫጫህ ሰምቶን ይሆናል። እንግዲህ ስለዚህ አዩሃናስ አሲሩ ቀውለኩም ሀታ ላ የስማዕ ኢላሁ ሙሐመድ ስትነጋገሩ ወሬያችሁን በሚስጥር አድርጉ፣ እንደ ወትሮ የመሐመድ ጌታ ይሰማችሁና ሚስጥራችንን ያጋልጣል ሲሉ ቅድም የተባለው አንቀጽ ወረደ። ሱረቱል ሙልክ ማዕራፍ 67 ቁጥር 13 እስከ 14 ወአስሩ ቀውለኩም አዊ ጅሃሩ ቢህ ሰዎች፣ ወይ ስትናገሩ ቃላችሁን በሚስጥር አድርጉት፣ ወይ በይፋ አውጥታችሁ ተናገሩ። እኔን ከሆነ ኢነሁ ዓሊሙም ቢዛቲ ሱዱር ደረቶቻችሁ ውስጥ የተሸሸገውን ሀሳባችሁን ጭምር ነው ማውቀው አለ። ከፍ አድርጋችሁ ያወራችሁትን ወይ በሚስጥር የተሾካሾካችሁትን ሳይሆን ገና በሀሳብ ደረጃ ልባችሁ ውስጥ የተቀመጠውን በደረት ስር ያለውን እንኳ የማውቅ ነኝ። ከዚህ በኋላ ምንም ነገር የለም ማለት ነው። ነገ ከነጎዳ ለማድረግ ወይ ለመናገር ያቀድነውን እቅድ በውስጥ የደበቅነውንም አላህ ያውቃል። ስለዚህም ከአላህ እውቀት በጠቅሉ ማንም ሊሸሸግ የሚችል ነገር የለም ነው አጠቃላይ መልእክቱ። እንግዲህ ይሄንን ከቅዱስ ቁርአን ከተማርን አይቀር ወደ መጽሐፍ ቅዱስ ገብተን ደሞ በዚህ ጉዳይ ላይ ጥያቄ ከማንሳታችን በፊት የአምላካችን የአላህ ሁሉን አዋቂነት በቁርአን ላይ በትምህርት መልክ ብቻ ሳይሆን የሰፈረው በእኛ ሕይወት ውስጥ ራሱ በተግባር በተጨባጭ የሚታይ መሆኑን ሸኽ አብዱል መጂድ አዘንዳኒ ሐፊዘሁላህ አልኢማን በሚለው ኪታባቸው ላይ የሰጡትን ምሳሌ በመጠኑ ላካፍላችሁ። አልዓሊም የሚለውን ስም መሰረት ያደርጉና ምን ይላሉ ሲናገሩ ኢዛ ተአመልተ ፊ አጅነት አልሐይዋናት

አይንን በማህፀን እያለ ሰራለት። ወደዚህ ዓለም ከወጣ በኋላ አይደለም ማህፀን ማህፀንን ጥሶ ከወጣ በኋላ ሳይሆን ቀድሞ ነው የተዘጋጀው። የሚያስፈልገውን ነገር አላህ ያውቃል ማለት ነው። ይሄ የአላህ ጥበብ ነው የሚያሳየው። ወከዛ የሽሀዱ ኸልቁል አጅኒሐቲ ሊጠዩሪ ዳኺለል በይድ። ልክ እንደዛው ይላሉ። የአዋፍ ክንፍ አፈጣጠር እንቁላል ስር መሆኑ ትልቅ ምስክር ነው። ለምንድነው እንቁላሉን ሰብረው ከወጡ በኋላ ክንፍ የማይሰራላቸው? አስቀድሞ ክንፉ ለምን እንቁላሉ ውስጥ ተዘጋጀ ሲባል አነል ኻሊቀ የዕለሙ አነሃ ሰተጢሩ ፊልሃዋ ፈጣሪያ አምላኳ አላህ ወደፊት እንቁላሉን ሰብራ እንደወጣች የምድር ተጓዥ ሳትሆን የአየር በራሪ መሆኗን ያውቃል ማለት ነው። ይህን ስላወቀ ፈኸለቀ ለሃል አጅኒሐተ ቀብለ ውላደት እንቁላሉን ሰብራ ሳትወጣ አስቀድማ ክንፍን አዘጋጀላት። ሥራው በዘፈቀደና በግምት ሳይሆን መጀመሪያ ምን እንደሚሆኑ የሚያውቅ ጌታ ነው። በተግባር የተገለጸ መሆኑን በምሳሌ ለማስረዳት ማለት ነው። በብዙ መልኩ ይናገራሉ። አልኸቢር የሚለውን ረቂቅ ውስጥን አዋቂ የሚለውን የአላህን ስም መሰረት አድርገውም እንደዚሁ ስለ እኛ ይናገራሉ። ተአመል ኢላ ወጅሂክ፣ እስኪ ወደፊት ተመልከት ይላሉ። ከይፈ የኽርጁ አልሉዓቡ ሚነል ፈም፣ ለሐጭ እንዴት አድርጎ ከአፍ እንደሚወጣ። ወልሙኻጡ ሚነል አንፍ፣ ንፍጥ ከአፍንጫ እንደሚወጣ። ወልደምዑ ሚነል ዓይነይን፣ እምባ ከሁለት አይን ይፈሳል። ወልሸምዑ ሚነል ኡዙነይን

ምንድን ነበር የሚከሰተው? ፈመን ሐደደ ተርኪብ ወመን ሐደደ እልመካን፣ ቅንጅቱን ስፍራውን ለእያንዳንዱ ማነው ያቀናጀለት ይሄ አዋቂ ዋላህ ካልሆነ ማን ሊሆን ይችላል? ብለው በሰፊው ይናገራሉ። ወደ አፍንጫ ይመጡና ደግሞ እስቲ አፍንጫ ህንየው ይላሉ። በሁለት ነገር ነው የሚናገሩት። አንደኛ፣ በቂ ብላው ነው። ለምንድን ነው ወደታች ያጋደለው ይላሉ? አሰራሩ ወደ ላይ ቢሆን ኖሮ ምንድን ነበር የሚፈጠረው? ከላይ በረዶ ዝናብ፣ ቢዘንብ ውሃ ቢመጣ የሰው ልጅ ታፍኖ አይሞትም ነበር። ወይ ደግሞ ፊትለፊት የተተከለ ቢሆን ኖሮ እንደዚሁ የሚነሱ አዋራዎችና ድንጋዮችን የመከላከል ብቃቱ በአፍንጫ ውስጥ ገብቶ ሰውን አያፍንም ነበር ወይ? ወደታች መሆኑ በራሱ አንድ ትልቅ ተአምር ነው። ሁለተኛ ይላሉ፣ ግማሹ ስስጋ ነው፣ ከግማሽ በላዩ አጥንት ነው። ለምንድን ነው እንዲህ ሆነው? እስቲ እውነት እንደተባለው እንደላይኛው ፓርት የታችኛውም አጥንት ቢሆን ኖሮ ማንነው መናፈጥ የሚችለው ወይ ደግሞ እንደታችኛው የላይኛውም ስስጋ ቢሆን ኖሮ አይንን የመከላከል ብቃቱ ሌላም ዝርዝር ማብራሪያ ያላቸው። ጠቅለል ለማድረግ እያንዳንዱ የአላህ ስራ ፈጣሪነቱን ብቻ ሳይሆን አል ዓሊም ፍጹም አዋቂ መሆኑን ይመሰክራል ነው ስለዚህኛ ስለ ጌታችን ስንናገር ስለ አላህ ማንነት፣ እምታመልኩት አላህ ማን ነው ቢሉን ወገኖቻችን ሁሉን አዋቂ የሆነ ፍጹም ጌታ ነው ብለን እንናገራለን። ይሄ አንደኛው ነጥብ ነው። ግልጽ ነው አይደል? በዚህ ከተግባባን መጽሐፍ ቅዱስ ላይ ጥያቄ ያለን ነው። ምንድነው ጥያቄያችሁ ይሉናል። ኦሪት ዘፍጥረት መዕራፍ ስድስት? ቁጥር ስድስት ላይ ምን ይላል መጽሐፍ ቅዱስ? ከቁጥር አንድ ጀምሮ ታሪኩን ስታዩት በኑህ አለይሂ ሰላም ዘመን ነው፣ ያው መጽሐፍ ቅዱስ እንደሚያስተምረው ማለት ነው። ሰዎች ልባቸው ከአላህ መራቅ ጀመረ እና ምን መሆን ጀመሩ? ኃጢያትን መስራት ጀመሩ። በተለይ የእግዚአብሔር ልጆች ተብሎ የሚጠሩ ይላል መጽሐፉ እንደሚያስተምረው ነው፣ የሰውን ሴቶች ልጆች በሚያዩ ሰዓት በውበታቸው በመማረክ ለየራሳቸው ሚስቶችን መውሰድ ጀመሩ። የሰውም ልብ ከአምላኩ እየራቀ ሲመጣ

እስከ ሰው እስከ እንስሳ እስከ ሰማይ በራሪ አዋፍ ድረስ አጠፋቸዋለሁ፣ እነሱን በመፍጠሬ ተጸጽቻለሁና ይላል። የኛ ጥያቄ ታዳ ምንድን ነው ካሉን፣ አምላክ እንዴት ነው ሰውን በመፍጠሩ የሚጸጸተው? ነው ጥያቄው። ምክንያቱም ሁሉን አዋቂ ነው፣ በሚሰራው ነገር ሙሉ እውቀት አለው። የእርሱ ባሮች የትኞቹ ታዛዦች እንደሚሆኑ፣ የትኞቹ ከተዛዙ እንደሚወጡ ያውቃል። ስላወቀም ነው ጀነትና ጀሀነምን አስቀድሞ ያዘጋጀው። ጀነትና ጀሀነም ገና ወደፊት የሚዘጋጅ አይደለም። ለሁለቱም ዒደት የሚል ቃል ነው በቁርአን የተጠቀመው፣ ተደግሳለች፣ ተዘጋጅታለች። ማን ለጀሀነም ተገቢ እንደሆነ፣ ማን ለጀነት ተገቢ እንደሆነ አላህ በመለኮታዊ እውቀቱ ያውቃል። ሰው ግን ነፃ ፈቃድ ተሰጥቶታል የህይወት መንገዱን መርጦ እንዲጓዝ። አላህ ግን በአዋቂነቱ ሁሉንም የሚያውቅ ነው። ታዲያ እዚጋ እንዴት ነው ሰውን በመፍጠሩ የሚጸጸተው? ይሄ አምላክ ባህሪ ነው ወይ ብለን ው የምንጠይቀው። አላህ የሚጸጸት አምላክ አይደለም? በተለይ በራሱ ስራ ሰውን በመፍጠሩ ነው ያለው። የሚፈጥረው ሰው ክፉ እንደሚሆን አላወቀም ነበር መጀመሪያ? ያው ቃል ከተባለ ፀጸቱን ምን አመጣው? ተመሳሳይ ሐሳብ አለ ከዚሁ ከመጸጸት ጋር የተገናኘ አንደኛ ሳሙኤል 15:35 ላይ በመጽሐፈ ሳሙኤል ወይም አንደኛ ሳሙኤል ተብሎ ይጠራል። ምዕራፍ 15 ቁጥር 35 ስለ ሳኦል ሎም የሚናገረው ሳኦል ማለት ጣሉት ነው ጣሉት ረዲየላሁ አንሁ መልካም የአላህ ባሪያ ነው በቅዱስ ቁርአን እንደተጠቀሰው አላህ ዒልምንም በሰውነቱ ደግሞ ቁዋን ጂስምን ጉልበትንም የሰጠው ሰው ነው። ግን በመጽሐፍ ቅዱስ ደግሞ ታሪኩ በተቃራኝ ነው የቀረበው፣ ካፊር ሆኖ ነው የሞተው። ይህንን እኛ ታሪኩን እውነተኛ ነው ብለን ባንቀበልም በተጻፈው መሰረት ግን ጥያቄ እናነሳለን። ሳሙኤል ወይም ዓለይህ ሰላም ሳሙኤል የሚባል ነቢይ ያለ በሱ ዘመን የነበረው ሳኦል ሳሙኤል እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም ይላል። እስከ ሞተበት ቀን ድረስ ሳሙኤልም ሞተ። እግዚአብሔርም ሳኦልን በእስራኤል ላይ ስላነገሰው ተጸጸተ ይላል። ንጉስ አድርጎ የሾመው እግዚአብሔር ነው፣ ሳኦልን። ኋላ ላይ ግን እሱን ንጉስ አድርጎ በእግዚአብሔር ላይ በማስቀመጡ ተጸጸተ። ሌሽ ለምን ብለን ስንጠይቅ ወደ ኋላ ከቁጥር አንድ ጀምሮ ታሪኩን ስናይ የተቀመጠበትን የንግሥና ዓላማ ረስቷል። መናፍስት ጠሪ ሙታን ጠንቋይ ጋር ነበር ሄዶ ደጅ ጠና። የነበረው አምላኩን አልነበረ የሚጠይቅ የነበረው ከመስመር ወጣ። ስለዚህ ከመስመር በመውጣቱ ምክንያት ለንግስና ያበቃው እግዚአብሔር ደግሞ ምን ሆነ አለ እሱን በማንገሱ ተጸጸተ። አላህ ነብይንና ንጉስን ሲመርጥ አያውቅም ምን እንደሆነ ኻቲማቸው፣ ንግስናቸውን ትተው መጨረሻ ላይ የመረጣቸውን ጌታ እንደሚረሱት አያውቅም ወይ? ያውቃል ከተባለ ምንድነው ተጸጸቱ ታዲያ? አንተን ንጉስ በማድረግ ተጸጽቻለሁ እንዴት ይባላል? ይሄ የአምላክን ሁሉን አዋቂነት አይጋፋም ወይ? ብለን ነው ጥያቄ የምናቀርበው። ግልጽ ነው፣ ገብቷቸዋል። ስለዚህም ኢስላም ይሄን ያስተምራል እያልናቸው። በውይይት ሰዓት ስለ አላህ እየነገርናቸው ስለነሱ ደግሞ በተቃራኒው ለምን ሆነ ብለን ጥያቄ ማቅረብ እንችላለን ማለት ነው።